አመት ለእኛ ተቋም ብቻ 277570 ብር በመመደብ ቅድም ስንጠቅሳቸው ቆዩ ተግባራትን ስንፈጽም ነው የከረም ነው። በጀቱንም መቶ ፐርሰንት ተጠቅመናል ማለት ነው። ስለዚህ አጠቃላይ ቅድም ስምንት ፕሮጀክቶች ፈቃድ በዚህ አመት ሰተን ያለላቸው ለመዘርዘሪያ ያክል ስምንቱንም የጊዮርጊስ ምንጭ የወንዝ ጠለፋ፣ ዘየዶና ወርቅ ሰው የዶሮ እርባታ ማህበር አውራምባ ላይ ማለት ነው፣ የሻምበል መብራቱና ጓደኞቻቸው የአሳ እርባታ ማህበር፣ የአዲስ ክርስቲያን የእንስሳት በረት፣ ኮቲት ቀበሌ የእንስሳት ሕክምና በረት፣ የብራጎጥ ሻጋ ናቸው። ሁላቸውም የብራጎጥ ክላስተር የማኗል ቲዩብ

በፓርሻል የይሁንታ ፈቃድ የተሰጣቸው ናቸው ማለት ነው። ከዚህ መንገድ የይሁንታ ፈቃድ ሊመች ይችላል። በዚህ ዓመት ስምንት ፕሮጀክቶች ነው የጠቀስኳቸው። ከዛ ውጭ ቅድም የክዋን ሰሩ ወደ አምስት ሲጠቀስኳቸው ደግሞ የቋር ሚካሄድ አነስተኛ የመስነው ግንባታ ሲሳይ ሻረቅና ጓደኞቻቸው የድሮ ማህበር አድንበር ላይ የእርዛ ወንዝ ተንጠልጣይ ድልድይ፣ ኮኪት የእንስሳት በረት እነዚህ ደግሞ ወደ ስራ የገቡ በክትትልና ምርመራ እየተደረገላቸው ያሉ ፕሮጀክቶች መናቸው ማለት ነው። ስለዚህ በአጠቃላይ በዚህ ቅድም በሁለት ቀበሌ ላይ ሞዴል መንደር ብለን የጠቀስናቸው ደግሞ በኒትሪሽን በጀንደር ሴንሲቲቭ አግሪካልቸር፣ በክላይሜት ስማርት አግሪካልቸር እና በስራ ድ ፈጠራ ለወጣቶችም እነዚህ ደግሞ በክሮስ ከቲንግ እየተሰሩ ያሉ ተግባሮች ናቸው። ስለዚህ በአጠቃላይ ይህ ፕሮግራም በመደበኛው የመንግስት በጀት መሸፈን የማንችላቸውን ተግባሮች እየሸፈነ ያለ ፕሮግራም ነው። በዋናነትም ምርትና ምርታማነት እንዲጨምር ግብርናን በእጅጉ እያገዘ ያለ፣ አካባቢያችንን በአግባቡ እንድንጠቀም አካባቢ ጋር ወደ አስር ምናምን የሚደርሱ ዓለም አቀፍ ስምንቶች አሉ። ዘጠኝን ይቀበላል ከስምንቶች አንዱ ኢንቫይሮንመንታዊ ፍሬንድሊ የአካባቢ ስምምነት ከአካባቢ ጋር ተስማምቶ ተጣጥሞ መቀጠል አለብን ብሎ ስምምነት አድርጎ የመጣው ፕሮግራም ነው። ግን አፈፃፀሙ ተቋማት ዝም ብለው ለመግባት አይነት እንተረሳለን። የተቋማት ሰዎች የፕሮግራሙ ችግር ሳይሆን የተቋሙ ሰዎች ሕጉን ቀለል አድርጎ የመየታለ የአካባቢ ሕግን ቀለል አድርጎ የማየት ሁኔታዎች አሉ። ስራው ከደረሰ በኋላ ፈጽሙልን የማለት ነገሮች አሉ። ስለዚህ እነዚህ በቀጣይ መቀረፍ ያለባቸው የአካባቢ ጉዳይ በየትኛው ማለት በጣም ሴንሲቲቭ ስለሆነ በጥንቃቄ ተይዞ የአካባቢ ሕግ እንዳይጣስ አካባቢያችን በአግባቡ መጠቀም የአካባቢ አጠቃላይ ብክለትንም የአካባቢ የአየር ሁኔታ እንዳንበድል፣ አካባቢ እንዳንበድል በጥንቃቄ መስራት ያለበት ስለሆነ እሱን ታሳቢ አድርጎ ሴክተሮች የሚመለከታቸው ሴክተሮች

የምግብ ስርዓት ማጠናከሪ ፕሮግራም ወደ ወረዳችን በ2016 ዓ.ም ከመጣ ጀምሮ አሁን 2017 ሁለተኛ ዓመቱ ነው። አንዱ ትኩረት ሰጥቶ ከሚሰራበት ተቋም የአካባቢና ደን ጥበቃ ጽሕፈት ቤት ነው። የአካባቢና ማህበራዊ ጉዳዮችን ትኩረት አድርጎ ኢሾ አድርጎ ነው የሚሰራው ከዚህ አንጻርም አጠቃላይ የሚሰሩት ተግባራቶች በአካባቢና ማህበረሰብ ተጽዕኖ ሰነድ ግምገማ እንዲያልፉ ነው የሚደረጉትኝ። ስለዚህ በዚህ መሰረት ከእያንዳንዱ ተቋም የቴክኒክ ኮሚቴ አለው። የተለያዩ ሴክተር መስሪያ ቤቶች ፕሮግራሙ ኢንቮልቭ ከሚያረግባቸው የቴክኒክ ኮሚቴዎች አሉ። በነዚህ የቴክኒክ ኮሚቴዎች እና በጽህፈት ቤት ባለሙያዎች አማካኝነት ሰነዶች ተሰርተው ይመጣሉ። የሰነዶችን ቴክኒካል ድጋፍ የአካባቢና ደን ጥበቃ ጽህፈት ቤት ያደርጋል። ከዛ አንጻር የአካባቢና ደን ጥበቃ ጽህፈት ቤት ደግሞ የሁንታ ፍቃድ ይሰጣል። ፕሮጀክቶች ሲመጡ ለይቶ ስክሪኒንግ፣ ቀበሌ ላይ ከቀበሌ ጀምረው ነው እየተሞሉ የሚመጡት፣ ከቀበሌ ግብርና ባለሙያዎች፣ ከቀበሌ ባለድርሻ አካሎች፣ ከተለያዩ ባለድርሻ አካሎች ከታች የኤሊጂቢሊቲ የሚባላል ኤሊጂቢሊቲ ስክሪኒንግ የሚባላል የኤሊጂቢሊቲ ቸክሊስት የሚባላል። የፕሮግራሙ ያ ፕሮግራም ከቀበሌ ተሞልቶ ይመጣል። ተሞልቶ በመጣው መሰረት ፕሮጀክቶች ይለያሉ። እንደሚያስከትሉት ጉዳት በማህበረሰቡ ላይ ኢንቫይሮንመንታሊ ሶሻሊ እንደሚያስከትሉት ተጽዕኖ እንደሚያደርሱት ጉዳት ወደዚህ ከመጡ በኋላ ይለያሉ። ስክሪኒንጉ ለተቋሙ ከመጣ በኋላ የተቋሙ ጽሕፈት ቤት ደግሞ እነዚህ በሙሉ ሰነድ ነው የሚሰሩት፣ እነዚህ በከፊል ነው የሚሰሩት፣ እነዚህ ደግሞ በስክሪኒንግ ማለፍ አለባቸው ብሎ የውሳኔ ሐሳቡን በግብረ መልስ ለእያንዳንዱ ሴክተር መስሪያ ቤት ያሳውቃል። በዛ መሰረት ሰነዶች ይመጣሉ።